በኪስዎ ውስጥ፣ በሙዚቃ ቪዲዮዎች ላይ፣ በታላላቅ ህንፃዎች ላይ በየቀኑ የምታዩት ነገር ግን ትርጉሙ በትክክል የማታውቁት አንድ ምልክት አለ። በፒራሚድ ውስጥ ያደፈጠችው ሁሉን አዋቂዋ ዓይን። There are all sorts of secret societies. There are political ones, there are criminal ones, and indeed there are occult ones. ይህ ምልክት የምልክት ምን ማለት ነው? የአምላክን ሁሉን አዋቂነት፣ የጥንታዊ ጥበብ መገለጫ ወይስ ዓለምን በሚስጥር የሚመራ አንድ ስውር ኃይል ኢሉሚናቲ የሚባለው የጥላው መንግስት ማህተም? ብዙዎች አወይ ላሉ ይችን አይን የአዲሱ ዓለም ሥርዓት ኒው ወርልድ ኦርደር መምጣት የምታበስር ታሪክን የምትቀይር ነገስታትን የምትሾምና የምትሽር ምልክት ናት ይላሉ። ግን እውነቱ ከዚህ የሴራ ትርክት የበለጠ ውስብስብና አስገራሚ ነው። ዛሬ ከሃይማኖታዊ ሰነዶች እስከ ጥንታዊ መቃብሮች፣ ከምስጢራዊ ማኅበራት እስከ ፖፕ የባህል ድረስ በመጓዝ የዚችን ዓይን እውነተኛ ማንነት እንመረመራለን። ጭምብሏን ለመግለጥ ዝግጁ ናችሁ? ጉዞአችን አሁን ተጀመረ። ኢሉሚናቲ ስሙን ስትሰሙ ምን ይታሰባችኋል? የዓለምን የፋይናንስ ስርዓት የተቆጣጠሩ፣ ጦርነቶችን የሚያስነሱ፣ የሚዲያውን አውታር እንደፈለጉ የሚያሽከረክሩ፣ ከጀርባ ሆነው ዓለምን የሚገዙ። ይህ እምነት ከየት መጣ? ታሪኩ የሚጀምረው እንደ አውሮፓውያን ዘመን ቀመር በ1776 በጀርመኗ ባቫሪያ ውስጥ ነው። አዳም የሀውብተን የተባለ አንድ የሕግ ፕሮፌሰር በዘመኑ የነበረውን የሃይማኖትና የመንግሥት አገዛዝ የሚቃወሙ የተማሩ ሰዎችን በሚስጥር ያደራጃል። መጠሪያቸውም ባቫሪያን ኢሉሚናቲ ነበር። ዓላማቸውም በምክንያታዊነትና በእውቀት የበራ ኤንላይንትድ ማህበረሰብ መፍጠር ነበር። ነገር ግን ይህ ቡድን ብዙም አልቆየም። በወቅቱ በነበሩ ገዢዎች እንደ ስጋት ታይቶ በተመሠረተ በ10 ዓመታት ውስጥ ፈረሰ። ታሪካቸው እዚህ ጋር በቃ መሰለ። ግን ከ200 ዓመታት በኋላ በ1960ዎቹ አንድ መጽሐፍ ሁሉንም ነገር ለወጠው። ይህ የልቦለድ መጽሐፍ የፈረሰውን የባባሪያን ኢሉሚናቲ ታሪክ ወስዶ ከዘመናዊ የሴራ ትርክቶች ጋር አዋህዶ አቀረበው። ኢሉሚናቲዎችም አልጠፉም፣ ይልቁንም ወደ ጥላው ውስጥ ገብተው ዓለምን መቆጣጠራቸውን ቀጥለዋል የሚለው ሀሳብ እንደ ሰደድ እሳት አሰራጨው። ከዚያን ጊዜ ጀምሮ በፒራሚድ ውስጥ ያለችው አይን የእነሱ ምልክት ተደርጋ ተወሰደች። ግን ይህ ምልክት በእርግጥ የእነሱ ነበር? መልሱን ለማግኘት የታሪክ ማህደርን ወደኋላ መግለጣችንን እንቀጥል። ከኢሉሚናቲ የሴራ ትርክት ከዘመናት በፊት በሦስት ማዕዘን ውስጥ ያለችው ዐይን ዘኤ ኦፍ ፕሮቪዳንስ በክርስትና ሥነ ጥበብ ውስጥ የተለመደ ምልክት ነበር። ሦስት ማዕዘን የአብ የወልድና የመንፈስ ቅዱስን ሥላሴን ሲወክል፣ ዐይኗ ደግሞ ሁሉን የሚመለከተውን የሚጠብቀውንና የሚዳኘውን ሁሉን አድራጊ ሁሉን ቻ የሆነውን የፈጣሪን ዐይን ትወክል ነበር። በ በ18ኛው መቶ ክፍለ ዘመን ሌላኛው ሚስጥራዊ ማኅበር ፍሪሜሰንስ ይህን ምልክት መጠቀም ጀመሩ ለእነሱ ታላቁ የአጽናፍ ዓለማት ዘ ግሬትስት አርኪቴክት ኦፍ ዩኒቨርስ ብለው የሚጠሩትን የፈጣሪን ሁሉ አዋቂነት ያመለክታል። ግን የአይን ምልክት ኃይል ከዚህም የበለጠ ጥንታዊ ነው። ከክርስቶስ ልደት በሺዎች ከሚቆጠሩ ዓመታት በፊት በናይሎን ስልጣኔ የጥንት ግብፃውያን የሆረስ አይንን ያመልኩ ነበር። ይህ ምልክት የጥበቃ የፈውስና የንግሥና ኃይል ምልክት ነበር። በሙታን መቃብር ላይ የሚሳለውም ከሞት በኋላ ባለው ህይወት እንዲያዩ ለመርዳት ነበር። ስለዚህም ምልክቱ ከክርስትና ከፍሪሜሰንስና ከጥንቷ ግብፅ ጋር የተያያዘ ነው። ታዲያ እንዴት የአሜሪካ ዶላር ላይ ሊታተም ቻለ? እናም ከኢሉሚናቲ ጋር ያለው ግንኙነት ሙሉ በሙሉ ውሸት ነውን? እንደ አውሮፓውያን ዘመን ቀመር በ1782፣ የአሜሪካ መስራች አባቶች ለአዲስቷ ሀገር ታላቅ ማህተም ሲነድፉ፣ ከብዙ ሀሳቦች በኋላ በቻርለስ ቶምሰን የቀረበውን ንድፍ ተመረጠ። ፒራሚዱ የጥንካሬና የጽናት ምልክት ሲሆን፣ ሁሉን አዋቂው ዓይን ደግሞ አዲስቷን ሪፐብሊክ የምትጠብቀው መለኮታዊ ኃይል ፕሮቪዳንስ ትወክል ነበር። በወቅቱ ይህ የተለመደ የኪነጥበብ ስልት እንጂ የሚስጥር ማህበር ከቶም ምልክትም አልነበረም። ታዲያ ዛሬ ለምንድን ነው ታዋቂ አርቲስቶች ይህን ምልክት የሚጠቀሙት? በእርግጥ የኢሉሚናቲ አባል ስለሆኑ ነውን? አርቲስቶች ይህ ምልክት እጅግ በጣም ኃይለኛ ነው፣ ሚስጥራዊ ነው፣ ቀስቃሽ ነው፣ የውይይት ርዕስ ይፈጥራል ኢሉሚናቲንን እያሉ ሳይሆን ከምልክቱ ጋር የተያያዘውን የኃይል የዝናና የሚስጥር ስሜት እየተጠቀሙበት ነው። የጥበብ ከፍታቸውንና ከሌሎች የተለዩ መሆናቸውን ለማሳየት የሚጠቀሙበት የብራንዲንግ አካል ነው። በፒራሚድ ውስጥ ያለችው አይን የአንድን ቡድን ንብረት አይደለችም። በዘመናት ውስጥ በተለያዩ ባህሎችና እምነቶች ውስጥ የተለያየ ትርጉም ይዛ የተጓዘች እንጂ ሐሳብ ለመግለጽ ያገለገለች ኃይለኛ ምልክት እንጂ፣ እውነተኛው ምስጢር ያለው ኢሉሚናቲ በሚባል የጥላው መንግሥት ውስጥ ሳይሆን በሰው ልጆች አእምሮ ውስጥ ነው። እኛ ሰዎች ከሚታየው ዓለም በስተጀርባ የተደበቀ ትርጉም የመፈለግ ነጥቦችን ማገናኘትና ታላላቅ ታሪኮችን መፍጠር እንወዳለን። ይህ ምልክት ለዚያ ፍላጎታችን ፍቱን መስተጋብር ሆኖ ነው የታየው። የኢሉሚናቲ የሴራ ትርክት አስፈሪና አዝናኝ ሊሆን ይችላል። ነገር ግን እውነተኛውን ታሪክ እንደሚያሳየን ምልክቶች ኃይል የሚያገኙት እኛ ከምንሰጣቸው ትርጉም ነው። እናንተስ ምን ታስባላችሁ? ይህ ምልክት ለእናንተ ምን ትርጉም አለው? የዓለም ክስተቶች በስውር እጅ ይመራል ብላችሁ ታምናላችሁ? አስተያየታችሁን ከታች አስቀምጡልን። ይህ ቪዲዮ ከወደዳችሁት ለሌሎች እንዲዳረስ ላይክና ሰብስክራይብ አድርጉ። የዛሬን አበቃን በያላችሁበት በደህና ቆዩ።